ሽዬ እግዚአብሔር ጨርሶ ይማረ ያው ቤተሰቦች ሩታን እንዳያችኋትም አልቅሳ አልቅሳ የጥፋተኝነት ስሜት ተሰምቷት ነው መሰለኝ፣ አልቅሳ አልቅሳ አይኗ በርበሬ ይመስሏል። አዎ በደንብ የጥፋተኝነት ስሜት ሊሰማት ይገባል። ግን ደግሞ ቤተሰቦች ይሄ ነገር ይፈጠራል ብሎ ያሰበ ሰው የለም። እሷም ይሄ ነገር ይፈጠራል ብላ አላሰበችም። ግን ቢሆንም ይሄ ነገር ለመልካም ቢሆንስ ቤተሰቦች ሩታና አብርሽን ቢያስታርቅስ ነገር አሁን ሩታን እያዩት ነበር እንዴት እንደምትሆን እኔ እኮ ይፈጠራል ብያደለ ሆነን በቃ በጣም ታለቅሳለች፣ በጣም ታነባለች፣ በጣም የጥፋተኝነት ስሜት ተሰምቷታል። እና ይሄ ነገር ምናልባት ለመልካም ቢሆንስ። ትናንትና ትናንትናው በሰራው ቪዲዮ ወርቋል እኮ እና ሰራሚክ ላይ ወርቋል ነው ያሉኝ እና ግን ዶክተሮቹ ምንም አይነት ጉዳት እንደሌለበት ደሞ ወደ ውስጡ ቢፈስና በአፍንጫ ደሞቶ ቢሆን ሞቶ ቢሆን ያ ትልቅ ችግር ያመጣ ነበር፣ ግን ደግሞ አሁን ጤናው ምንም ችግር የለበትም ነው ያሉት። ጨርሶም እግዚአብሔር ይማረው። ጤናው ተመልሶም ወደ ቤቱ እንደሚመለስ ተስፋ እናደርጋለን። ይሄ ነገር ግን ለመልካም እንደሚሆን ነው እኔ ማስታረቂያ መልካም ነገር ይዞ ሊመጣ ይሆናል። እና ቤተሰቦቼ ኮሜንቶች፣ በዚህ አጋጣሚ እናንተ የዚህ ዘመን ወጣቶች ለምንድን ነው ሀሳባችሁን በስድብ የምትገልጹት? ቤተሰቦቼ ሩታ ካጠፋች፣ ሩታ አጥፍተሻል። ሁላችንም ትናንትና እኮ ተናግረናል። ሩታ አጥፍተሻል፣ እንዴት ይህን ታደረጊያለሽ? በዛም አነሰም እኮ ልጁ ለቤቱ አባወራ ነው አይደል እንዴ? ወንድ ልጅም ነው የወንድ ትንሽ እኮ የለውም አይደል እንዴ ቤተሰቦቼ። እና ያሽ እኮ ትዳር ነው ብለን ሁላችንም ያው ተቆጥተናታል። ሩታንና ስሜታችንን የተሰማንን ስሜት ከስድብ ይልቅ በዚህ ዘመን ወጣት ልክ እንደተማረ እንደሰለጠነ ሰው በኮሜንት ደህና ነገር ብጽፉ። ቤተሰቦች የተናደዳችሁ አላችሁ። ምናልባት ሩታን የምትወዱም አብርሽንም የምትወዱ ትሆናላችሁ። ግን አብርሽንም ሩታን ብትወዱ፣ ላይታችሁን ብትወዱ ሁለቱ ይዋደዳሉ፣ ይፋቀራሉ። እውነቴን ነው የምላችሁ ቤተሰቦች፣ የተለያይተው መለያየት አይችሉም፣ አንድ ናቸው። ሩታ ለአብርሻው እንዴት እየሆነች ነበረ? እና በዚህ አጋጣሚ ኮሜንቶች ያው ትናንትና ዛሬም ስታጥቧት ስላየው ነው ና ባትሳደበው የእውነት ስድብ የኛ መገለጫ አይደለም። ተው፣ ሀሳብ መስጠት ካለብን በስነስራ ላጠፋው ሰው አጥፍተሃል ብለን ያንን ሰው ከተሳሳተበት መንገድ መመለስ ነው። እኔ ቤተሰቦች ይቅርታ አድርጉልኝ፣ ስድብ አልወድም። ጌታን ነው ላቸው። እኔ ስድብ አልወድም። ይህ ተሳድቦ ማንም ሰው ካጠፋ ጥፋት ካለበት አጥፍተሻል፣ አጥፍተሃል፣ እንዴት እንዴት እላለሁ እንጂ ይህ ስድብ ምናምን አይመቸኝም። ቤተሰቦች ስድብ የኛ መገለጫ አይደለም። ያውም ደግሞ የዚህ ዘመን ወጣቶች ሆናችሁ፣ እውነቴን ነው በሰለጠነ ዘመን ለአንዳንዱ ለአንዳንድ ኮሜንቶች ነው ይሄ መልእክቴ ማለት ነው። ቤተሰቦች አብርሽ ደግሞ ያው ጤና ሆኖ ወደ ጤናው ተመልሶ እንደምናየው ተስፋ እናደርጋለን። መጨረሻ ላይ ቪዲዮን እንዳዩት እንግዲህ ያው ሲነቃ ነው ያየው ሲነቃ ነው ያለቀው። ነገ ደግሞ በሚለቀቀው ቪዲዮ ወደ እናንተ እንመጣለን። እኔ ግን መውደቁን በደንብ ስላላየው ነው ቤተሰቦች ማለት ነው። አላየሽም ብላችሁ የምትናደዱም ልጆች አላችሁ። እኔ ግን በደንብ ስላላየው ነው ቤተሰቦች፣ ሲገፈታተሩ አላየውም፣ ለዛ ነው። እና ያው ሰራሚክ ነው ምናምን ያገኘው ነው የሚሉት። እና ከምንም ከምንም በላይ ግን ያው እሱን እግዚአብሔር ጨርሶ ወደ ቤቱ ጨርሶ ይማረውና ወደ ቤቱ ይመልሰው ግን ደግሞ ለመልካም ነው። ሩታ ተጸጽታ፣ በጣም ስታለቅስ ነበር። በጣም ይገባታል። የጸጸት እንባ በጣም ይገባታል። አንዳንዴ አለማወቅ የምንሰራቸው ስራዎች እንደዚህ አይነት ነገሮችም ይዘ ይመጣሉና ሩታ በደንብ ልትጸጸት ይገባል። ነገሩ ደግሞ ለመልካምም ሊሆን ይችላል ብዬን ያሰብኩት ቤተሰቦቼ እና ኮሜንቶችም፣ አትሳደቡ። እሱን ብቻ እግዚአብሔር ይማረው። እነሱ ተለያይቶ አይላዩም፣ ሁለቱም ይዋደዳሉ። ስለሚዋደዱም እኮ ነው በጣም ይጨቃጨቁት። የእውነቴን ነው የምላችሁ፣ በጣም ይፈላለጋሉ። ስለሚዋደዱ ፍቅር ስላለባቸው ነው። እና የእኛ ደግሞ ተሳድበን የምናተርፈው ነገር የለም። አብርሽ ሩታ ብለን ለአብርሽ አግዘን ሩታ እንሰድበን፣ ለሩታ አግዘን አብርሽን እንሰድበን፣ እንዘልቀዋለን፣ እንችለዋለን። እኛ ሁለቱን ከፋፍለን እንሳደባለን። እነሱ ግን አንድ ናቸው፣ ለእውነት አንድ ናቸው እና ያው ለተሳዳቢዎች ጥሩ አደለም። ቅመሞች አትሳደቡ፣ አንዳንድ ነው ያልኩት ደግሞ በጣምም። በዚሁ ልክም ደግሞ ጎበዞች አላችሁ። የመሰናችሁን አስተያየት ከስድብ ውጭ የመሰላችሁን ኮሜንት የምጽፉ ልጆች ጎበዞች አላችሁ እውነት ማንም ሰው እኮ የመሰለውን መጻፍ ይችላል። ከስድብ ውጭ ማለት ነው። ስድብ ግን ነውር ነው፣ ባህላችንም አደለም እውነት ወጣቶች በተለይ ማለት ነውና ያው ሮታና አብርሽ የምትከታተሉ በብዛት በአብርሽና በሮታ በእነሱ እድሜ ውስጥ ያላችሁ ናችሁና፣ ስድብ አይቀድመን። ጥኑ ነው ነገራቶች ለመልካም ናቸው። መልካም ይሆናል ሁሉም ነገር፣ ይቀይራል። ሩታና ብርሽም ይታረቃሉ ሰላም ይወርዳል፣ ማለት ነው። ቤተሰቦች እና ዛሬ ያለው ቪዲዮ ይህን ይመስላል። ያው አብርሽ ሆስፒታል ገብቷል፣ እግዚአብሔር ጨርሶ ይማረው ማለት ነው። እንግዲህ ሩታን ተጸጽታ አልቅሳለች። አንዳንዴ ከልብ ተጸጽቶ ማልቀስም ጥሩ ነው። እውነት የጥፋተኝነት ስሜት ሲሰማችሁ ጥሩ ነው ማለት ነው። ቤተሰቦች እናንተም በእያላችሁበት ቀመሞች፣ ይሄ ሰላማችሁ ጤናችሁ ይብዛ። እኔም ካስቀየምኳችሁ ይቅርታ ማለት ነው። በያላችሁበት መልካም ጊዜ